ሰሩ ሰላም ውድ የቤተ ማርያም ሚዲያ ተከታታዮች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋራ ይሁን። እነሆ በዛሬ ዕለት ይዤላችሁ የቀረብሁት የጌታችን የመድኃኒታችን የኢየሱስ ክርስቶስ የዕርገት በዓል እንደ መሆኑ አንጻር ዕርገትን በተመለከተ ይሆናል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ሰላሳ ሶስት ዓመት ከሶስት ወር ያህል ከቆየ ከኖረ በኋላ በዛሬው ዕለት ዕርገቱን ከምድር ወደ ሰማይ ማድረጉን እናስባለን ማለት ነው። ለምንድነው ጌታ በሰማይና በምድር የሞላ ከሆነ ሰማይኒ መንበርየ ወምድርኒ መካሄደ እገርየ ሰማይ ዙፋኔ ነው፣ ምድርም መረገጫዬ ነው ብሎ መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ አምላክ ነው። ለምንድነው አረገ የምንለው? በሰማይና በምድር ሞላ የምንል ከሆነ ለምን አረገ እንላለን? ዕርገት ለኛ ምናችን ነው የሚለውን እናያለን ማለት ነው። ወደዚህ ከመሄዳችን በፊት ከተለያዩ መጻሕፍት ተጠቅሚያለው። የእርገትን ትርጉምንም ከሌላ መጽሐፍ አይቻለሁ። አንዳንድ ነገሮችን አዘጋጅተናል። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መምህር የሆኑት ሊቀሊቃውንት ስማኮነ መልአክ ስለ እርገት የጻፉት ጽሑፍ አለ። እሱንም ተንተርሰን እንማማራለን። እግዚአብሔር አምላክ ሁላችንንም ያስተምረን፣ አሜን። እርገት ማለት ምን ማለት ነው? ክርስቲያኖች ብዙ ሰው ስለ እርገት ሲናገር ሰማይና ምድር የረጋበት ዕለት ነው የሚል ሰው አለ። ይሄ ግን መጽሐፍ ቅዱሳዊ አይደለም፣ ውሸት ነው። እርገት ማለት ኢየሱስ ክርስቶስ ከምድር ወደ ሰማይ ያረገበት ዕለት ማለት ነው። ባጭሩ እርገት ማለት የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ሁለት መቶ ሰባት ገጽ ላይ ተጽፎ እንደምናገኘው እርገት ማለት ከታች ወደ ላይ መውጣት። ጌታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን ሥራ ጨርሶ ወደ ሰማይ አረገ። በአባቱም ቀኝ ወይም ደግሞ በእግዚአብሔር አብ ቀኝም ተቀመጠ። በስጋ እንዳረገ እንዲሁ በዓለም ፍጻሜ ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 11 ድረስ የሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 51 ከማድረጉ የተነሳ የሚከተሉትን ነገሮች እናስተውላለን። አንደኛ ወደ ሰማይ ካረገ በኋላ በመስቀል ላይ የሰራው የመስዋዕትነት ሥራ ሁሉ ፍጹም ሆነ፣ ዕብራውያን 9 11 እስከ 12። ሁለተኛ በስልጣን አብ በስልጣን በአብ ቀኝ ተቀመጠ፣ ዕብራውያን 10 12። ሶስተኛ የመንፈስ ቅዱስን ተስፋ ከአብ ተቀብሎ መንፈስ ቅዱስን ለምእመናን ሰጠ። የሐዋርያ ሥራ ምዕራፍ 2 ቁጥር 33። አራተኛ የቤተ ክርስቲያን ራስ ሆነ። ኤፌሶን 1 19 እስከ 23። አምስተኛ ህዝቡን ይጠብቃል። ሮሜ 8 34፣ ዕብራውያን 7 25። ስድስተኛ ኢየሱስ ክርስቶስ ካረገ በኋላ ቦታ ያዘጋጅልናል። ዮሐንስ 14 ቁጥር 2 ሰባተኛ ጠላቶቹ ሁሉ እስኪሸነፉ ድረስ ይጠብቃል። ዕብራውያን አስር 13። ስለዚህ ኢየሱስ ክርስቶስ ካረገ በኋላ የሚሰራቸው ስራዎቹ በጥቂቱ እነዚህ ናቸው ማለት ነው። ክርስቶስ ኢየሱስ የዓለም መድኃኒት የዓለም ክርስቶስ ኢየሱስ የዓለም መድኃኒት ከሞት በተነሳ በአርባኛው እለት መላእክት አጅበው እያወደሱት በእልልታ ዓረገ በቃለ ስባት ክርስቶስ ኢየሱስ የዓለም መድኃኒት ከሞት በተነሳ በአርባኛው እለት መላእክት አጅበው እያወደሱት በእልልታ ዓረገ በቃለ አቅርንት ከድንግል ማርያም የነሳውን ስጋ ልዑል ጌታ አረገው አክብሮ በጸጋ። በእጁ ባርኳቸው ሐዋርያትን ጌታ ወደ ሰማይ ሲያርግ በሥልጣን ጠብቁ አላቸው መንፈስ ቅዱስን እንደገና እስኪልመድሰው ከድንግል ማርያም የነሳውን ስጋ ልዑል ጌታ አረገው አክብሮ በጸጋ በእጁ ባርኳቸው በእጁ ባርኳቸው ሐዋርያትን ጌታ ወደ ሰማይ ሲያርግ በሥልጣን ጠብቁ አላቸው። መንፈስ ቅዱስን ቅዱሳን መላእክት ለእርሱ እየዘመሩ ጌታ በክብር ሲያርግ ቆመው የነበሩ ያዩ ሐዋርያት ምንኛ ይከብሩ። ቅዱሳን መላእክት ለእርሱ እየዘመሩ ጌታ በክብር ሲያርግ ቆመው የነበሩ ያዩ ሐዋርያት ምንኛ ይከብሩ በስብሰን ሳንቀር ከሞት ተነስተን ወደ ሰማይ መንግስት ማድረጋችንን በርሱ የክብር ዕርገት አውቀን ተረዳነ። እርሱ አድርጎ ለኛ መምህር ሆነን፣ እርሱ አድርጎ ለኛ አብነት ሆነን ማለትም ይቻላል። በስብሰን ሳንቀር ከሞት ተነሳን ወደ ሰማይ መንግስት ማድረጋችንን በእርሱ የክብር ዕርገት አውቀን ተረዳነ። እርሱ አድርጎ ለኛ አብነት ሆነነ። እንግዲህ ቀጣይ የምንመለከተው ደግሞ የሊቀ ሊቃውንት ስምዐ ኮነ ስለ ዕርገት ያስተማሩት ትምህርት አለ ማለት ነው። ውዴ ቤተ ማርያም ሚዲያ ተከታታዮች የሆናችሁ በሀገር ውስጥና ከሀገር ውጭ ያላችሁ ከባህር ማዶ ያላችሁ በሙሉ ወንድሞች፣ እህቶች፣ ይሄ የቤተ ክርስቲያን መንፈሳዊ አገልግሎት የሚተላለፍበት ሚዲያ ስለሆነ እስኪ ለወንድሞቻችሁ፣ ለእህቶቻችሁ ሸር በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህንን መንፈሳዊ ቻናል በጋራ እናሳድገው እያልሁኝ ወደ ሊቀ ሊቃውንት ስማ ኮነ መልአክ ድርሰት ወይም ደግሞ ጽሑፍ ወስዳቸዋለሁ። ሊቀ ሊቃውንት ስማ ኮነ መልአክ ስለ ዕርገት እንደዚህ ብለው ተናግረዋል። የዛሬው ዕርገት በስጋ የተደረገ ዕርገት እንጂ እግዚአብሔር በባህርዩ ከዚህ ያለ ከዚህ የሌለ ሆኖ ከዚህ ወደዛ ሄደ ማለታችን አይደለም ሰው በሆነ ጊዜ ከሰማየ ሰማያት ወረደ ማለታችን ከዚህ የሌለ በዚያ ብቻ ያለ ነው ማለታችን ሳይሆን ምድራዊነትን ገንዘብ አደረገ ማለታችን እንደሆነ ሁሉ አሁንም ወደ ሰማይ ወጣ ስንል በስጋ ግብር መናገራችን መሆኑ ግልጽ ነው። በእርግጥ ልንረሳው የማይገባ ዋናው ነገር የስጋ ዕርገት የቃል ርደት የተፈጸመው በማህፀነ ማርያም መሆኑን ነው። ለዚህ ነው ሊቁ አባሪያቆስ እመቤታችንን ባመሰገነበት ድርሳኖ ነው ኦ ምራግ ምድር እስከ ሰማይ ከምድር ወደ ሰማይ መውጫ መሰላል ሆይ ማለቱ። ጌታችንም ከዕርገት አስቀድሞ በመዋይለ ስጋውየው አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ የዮሐንስ ወንጌል ምዕራፍ ሶስት ቁጥር 13 ብሎ ያስተማረው ዕርገት በማህፀነ ማርያም ስለተፈጸመ ነው። ታዲያ እንዲህ ከሆነ የዛሬው ዕርገት ምንድን ነው ብሎ የሚጠይቅ ቢኖር፣ ዛሬ ስለ ሁለት ነገር ቤተ ክርስቲያናችን የዕርገትን በዓል ታከብራለች። የመጀመሪያው በስውር የተፈጸመውን ዕርገት በግልጥ ለማሳየት ነው። በማኅፀነ ማርያም የተፈጸመውን ምስጢር ከእናቱ በስተቀር ሌላ ማን ሊያውቀው ይችላል? ይሄ ከፍጡራን የራቀ የረቀቀ ምስጢር ነበር። ይህን ቅዱስ አትናቴዎስ ዋልቦ ዛይመረ ምጻቶ ለቃል እመልሃለው ይቀውሙ በአርያም በሰማዩ ቤተ መቅደስ ከሚያገለግሉ ባለሟሎች የጌታን ወደ ዓለም መምጣት ያወቀ ማንም አልነበረም ብሎ ነው የሚገልጠው። ነገር ግን ዛሬ ወደ ሰማይ ያረገውን ጌታ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ እግዚአብሔር በእልልታና በመለከት ድምፅ አረገ፣ መዝሙር 46 ቁጥር አምስት ተብሎ በይባቤ መላእክት ማረጉ እንደተነገረለት ሁሉ በማኅፀነ ማርያም ባደረም ጊዜ ሰው ለሆነው አምላክ ምስጋና ከሰማያውያንና ከመሬታውያን ቀርቦለታል። ሁለተኛው ደግሞ ዳግም ተዋርዶ ተዋርዶ በሌለበት ዘላለማዊ ክብር የሚኖርበት ጊዜ እንደደረሰ ለማስረዳት ነው። በዚህ ዓለም ሳለ ጲላጦስ ፈረደበት፣ ሊቃነ ካህናት ዘበቱበት፣ የአይሁድ ጭፍሮች ምራቃቸውን ተፉበት፣ እስከ መስቀል ሞት ድረስም የታዘዘ ሆነ። ከእንግዲህ ግን እንዲህ አይደለም። ቤተ ክርስቲያናችን ገባ ሀበሰባትሁ ወክብሩ ወደ ቀደመ አነዋዋሩ ተመለሰ ትለዋለች እንጂ መሞት፣ መታመም፣ መራብ፣ መጠማት፣ መድከም እነዚህ ሁሉ ነገሮች የሉበትም ማለቷ ነው። እኛ በዚህ ምድር ሳለን ያለንበት ዓለም ዓለመ ስጋ ስለሆነ ነፍሳችን ስጋን መስላ ትኖራለች። በወዲያኛው ዓለም ግን ዓለመ ነፍስ ስለሆነ ስጋችን ነፍሳችንን መስላ እንድትኖር እየታችንም በዚህ ዓለም ሳለ መለኮቱ ስጋውን መስሎ የባሪያውን መልክ ይዞ አየ ነው በወዲያው ግን ሥጋ የጌታውን መልክ ይዞ በፍጹም ባሕርያው ጌትነት እናየዋለን እንጂ ከእንግዲህ በትትና ወደ እኛ አይመለስም ስትል ነው። በእውነት ይህ ቀን የቤተ ክርስቲያናችን ታላቁ የተስፋ ቀን ነው። ምክንያቱም እኛም ወደ እሱ እሱ ወዳለበት እንደምንሄድ ስለምናምን ነው። ቅዱስ ጳውሎስ እምነታችንን አጽንተን ብንጠብቅ የክርስቶስ ተካፋዮች ነን ዕብራውያን 3 14 እንዳለ የእርሱን መንግሥት ለመውረስ ወደዚያ እሱ ወዳለበት እንሄዳለን። በዚያ ውስጥ ላይ መዝገብህ ባለበት ልብህ በዚያ ይኖራል፣ ወይንም ደግሞ ገንዘብህ ባለበት ልብህ በዚያ ይኖራል ማቴዎስ 6 21 ይባል አልነበረም? ወይንም ደግሞ ተብሎ አልተጻፈም የተባለው የቤተ ክርስቲያን ከክርስቶስ በስተቀር ሌላ ምን መዝገብ አላት? ክርስቲያኖች፣ አባ ጊዮርጊስ ስለዚህ የተናገረው በእውነት ድንቅ ነው ማለት ነው። ይሄ የሊቀ መላእክት ማለት፣ ይቅርታ፣ ይሄ የሊቀ ሊቃውንት የስማ ኮነ መልአክ ጽሁፍ ነው ማለት ነው። ከጌታችን ከመድኃኒታችን ከዕርገት በዓል ረዴት በረከት ያሳትፈን ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን።